እንዴት ናችሁ? ውድ ቤተሰቦቻችን፣ ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የከሰአቱ ፕሮግራማችንን ዛሬም በዕለተ ማክሰኞ ይዘንላችሁ ተገናኘን። ስለምታደምጡን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን የዝውውር ጉዳዮችን እያነሳሳ ነው ቆይታን የምናደርገው እናንተም ያላችሁን ሀሳብ፣ አስተያየት የፈለጋችሁትን ነገር ኮሜንት ቦክስ ላይ እየጻፋችሁልን ከኛ ጋር ቆይታን አድርጉ። እንዲሁ ቻናላችንን ያልተቀላቀላችሁናም፣ ለዚህ ቻነል አዲስ የሆናችሁ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ ነው በአክብሮት የምጋብዘው። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይ ቻነላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ቀዳሚ መረጃችን የምናደርገው የኒውካስል ዩናይትድ አዲስ የስፖርቲንግ ዳይሬክተር የሆኑት ሮስ ዊልሰን በሚቀጥሉት ጥቂት ሳምንታት ውስጥም የቁልፍ ተከላካያቸው ስቴቨን ቦትማንን ውል ለማደስና እንግዲህ ለኮንትራቱንም ለማራዘም ለመስራት እድላቸው ከፍተኛ እንደሆነ እየተገለጸ ነው። የ25 ዓመቱ ተጫዋች ከጥቂት ዓመታት በፊት ከሊል ከመጣበት ጊዜ ጀምሮ ለኒውካስል ቁልፍ ተጫዋች ሆኖም የቆየ ሲሆን ብቃቱ ለሌሎች ታላላቅ ክለቦችም ፍላጎትን መሳቡ አይቀሬ ሆኗል። በቅርቡ እንደወጣው መረጃ በተለይ ዴይሊ ሜል እንደዘገበው ከሆነ ሊቨርፑል በመሀል ተከላካይነት አዲስ ፈራሚዎችን በሚፈልግበት ሰዓት ቦትማንን በአይነቱ ለየት ያለ ተከላካይ አድርጎ ይመለከተዋል። ይህም ደግሞ በክረምቱ ጭምርም መጀመሪያ ላይ ሊያስቡት እንግዲህ እንደሚሆን እየተገለጸ ነው። ቦትማን ከሊቨርፑል ጋር ብቻ ሳይሆን ከቼልሲም ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ከፓሪስ አን ጀርሜን ጋርም ግንኙነት እንዳለው ጭምር ነው መረጃዎች እየወጡ የሚገኙት። ቲቢአር ፉትቦል እንዳወጣው መረጃ የሴቨን ቦትማን ሁኔታ በኒውካስል በዝውውር ፍላጎት መካከልም ከሊቨርፑልና ከቸልሲ ጋር ባለው ግንኙነት መካከልም ስለ ቦትማንም የወደፊት እጣ ፈንታ የቅርብ ጊዜ መረጃዎችም እየወጡ እንደሚገኙ ነው የተጠቆመው። የኔዘርላንዱ ተጫዋች አዲስ ውልም በቅርቡ ሊፈታ እንደሚችልና ዊልሰን ቅድሚያ ከሚሰጣቸው ጉዳዮችም አንዱ ሊያደርገው እንደሚችል ጭምር ነው የተገለጸው። የቦትማን የአሁኑ ውልም እስከ 2027 ድረስ የሚቆይ በመሆኑ ብዙም ማጣዳፊ ፍጥነት ባይኖርም ማክፓይሶቹ ግን ይህንን ችግር በቶሎ መፍታትም ጥበብ ይሆናል ብለው ያስባሉ። ሊቨርፑልና ቼልሲ በአሁኑ ጊዜም የቦትማን ደረጃ ያለ የመሀል ተከላካይ በብርቱ የሚፈልጉ ሁለት ኮክ ክለቦች ናቸው። በተለይም ሊቨርፑል ባለፉት ሰባት ጨዋታዎች ውስጥ ስድስቱን በመሸነፍና በአስደንጋጭ ሁኔታም ከፍተኛ ችግር ያላቸው ግቦችንም በማስተናገድ አስቸጋሪ ሳምንታትን እያሳለፈ እንደሚገኝ ይታወቃል። ቦትማን ይህንን ለማስተካከልም ተስማሚ ሊሆን ይችላል ለሊቨርፑል ለቨርጂል ቫን ዳይክም የረጅም ጊዜ ምትክን በመስጠት በተመሳሳይ ደግሞ ኢብራሂማ ኮናቴንም በአንፊልድ አዲስ ውል ላይ ያለ ምንም አይነት እድገት ስለሌለ እሱንም በቅርቡ ለመተካትም ሊያስፈልግ ይችላል። በሌላ በኩል ቼልሲ በዚህ የውድድር ዘመን በኤንዞ ማረስካ ቡድን ውስጥም ብዙ ደካማ ትስስሮችን የሚያደርጉ ከትሬቨር ቻሎ ባህና ከቶሲን አደረቢዮ ያሉ አማራጮች እንደሚያስፈልጉትም የሚታመን ጉዳይ እንደሆነ ነው መረጃዎች የወጡት። ሊቨርፑል ለተወሰነ ጊዜም ከክሪስታል ፓላስ የማል ተከላካይ ጋር ጠንካራ ግንኙነት ቢኖረውም የማርክ ጎሄን ዝውውር ግን ሊያጣም የሚችልበት እድሎች እንዳሉ እየተዘገቡ ነው። በተለይ ሊቨርፑሎች በክረምቱ ማርክ ጎሄን ለማስፈረም ሞክረው ነበር። ነገር ግን በወቅቱ ቢቢሲ ስፖርት እንደዘገበው ከሆነ ክሪስታል ፓላሶች ተተኪ ተጫዋችን ለማስፈረም ጊዜ ስላላገኙ ስምምነቱን በመጨረሻው ሰዓት ለማቆም ተገደው ዝውውሩ እንደከሸፈም እናስታውሳለን። የማርክ ጎሄ ውሉም በሴልኸርስት ፓርክ ሊያልቅ እየተቃረበ ነው። ይህ ማለት ደግሞ ሌሎች ክለቦችን በነፃ ዝውውር ለመውሰድም በሚደረገው ፉክክር ውስጥም ሊገቡ ይችላሉ ተብሎ ይታሰባል። አንዲ ካይላ ማርክ ጉሂ አሁንም ወደ ሊቨርፑል ለመዘዋወር እንደሚፈልግ ቢዘግብም ከእነዚህ ክለቦች አንዱ ኢንተር ሚላን እንደሆነ ጋዜታ ዴሎ ስፖርት ዘግቧል። የጋዜታ ዘገባ አሁን ላይ በማርክ ጉሂ የዝውውር ውዝግብ ውስጥም ሊኖር ስለሚችል ውስብስብ ችግርም ይጠቁማል። ኢንተር በጠሮርም እሱን ለማስፈረም ሊሞክር ይችላል። የያን ቢሴክ ወደ ክሪስታል ፓላስ መዞርም የስምምነቱ አካል ሊሆን ይችላል ተብሎ ነው የሚታሰበው። እንዲህ አይነቱ ስምምነት ክሪስታል ፓላስ በጣም ሊሰበው ይችላል ብሎ መገመቱ ቀላል ነው። ምክንያቱም ማርክ ጎሄን በነጻ ዝውውር ማጣት ስለሚኖርና በምላሹ ጥሩ ተጫዋቾች ስለሚያገኙ ነው። በተጨማሪም ደግሞ የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ማርክ ጎሄ ወደ ፕሪምየር ሊግ ክለብም እንዳይሄድ ደግሞ እና ተፎካካሪ ክለቦችን እንዳያጠናክርም ያደርገዋል። ሊቨርፑል በክረምቱ የተጫዋቾች የዝውውር መስኮት እሱን ለማስፈረም በጣም ከቀረበ በኋላ አሁንም በማርክ ጎሂ ላይ ጠንካራ አቋምን ይዞ መቆየትን እንዳሰበ ነው መረጃዎቹ እየጠቆሙ የሚገኙትና ይህም ደግሞ ውዝግብ ወደ መጀመሪያው ደረጃ የተመለሰ እንደሆነ ማየቱ አስደሳች ያደርገባል። ማርክ ጎሂ ምርጥ ተጫዋች እንደሆነ ሁሉም ያውቃል። እናም ደግሞ የሌላኞቹ ታሪካዊ ክለቦችንም ለመቀላቀልም ሀሳቦች ሊኖሩት ይችላሉ። የጣሊያን እግር ኳስ እንደቀደመው አይደለም። እናም ጉሂ ምናልባትም ከትልልቅ የፕሪምየር ሊግ ክለቦች ወይም ምናልባትም እንደ ሪያል ማድሪድ፣ ባርሴሎና ካሉ ክለቦችም የሚቀርቡለት ጥያቄዎችን መጠበቅ ሊያስብበት እንደሚችል ነው የተነገረው። እንዳልኳቸው በክረምት የተጫዋቾች የዝውውር መስኮት ሊቨርፑል ይህንን ተጫዋች በቀላሉ ሊያገኘው እንደነበረው ግን አሁን ላይ በዚህ ጊዜ ይህንን ተጫዋች በቀላሉ የማግኘት እድሉ ሊጠብበት እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ነገር ግን አሁንም ቢሆን ሊቨርፑል ይህንን ተጫዋች የማስፈረም ግን እድሎች አሉት። ነገር ግን ሪያል ማድሪድ፣ ባየር ሚኒክ፣ ሌሎችም ትልልቅ የሚባሉ ክለቦች ግን እዚህ ተጫዋች ላይ ፉክክር ውስጥ እንዳሉ ግን መረሳት የሌለበት ጉዳይ እንደሆነ ነው መረጃዎቹ ያሳዩት። ቼልሲ በአሁኑ ጊዜ በመከላከል ላይ ትንሽ ችግሮች እየገጠሙት ይገኛሉ። በዚህ የውድድር ዘመን በመጀመሪያዎቹ ዘጠኝ የፕሪምየር ሊግ ጨዋታዎች ላይ አስራ አንድ ጎሎችንም እንዳስተናገደ የሚታወቅ ነው። ይህ ደግሞ ተሰጥቶ ያለው ወጣት አርጀንቲናዊ ተጫዋች ለሆነው አሮን አንሴ ሜሎን ባለፈው ምሽትም ለ እንግዲህ በውሰት እንግዲህ በቦሩሲያ ዶርትመንድ እጅግ አስደናቂ የሆነ የጨዋታ ኮከብ ሆኖ በመታየቱ የመከላከል መስመራቸው ውስጥም እንደሱ ያለ ሰው እንዴት እንደሚያስፈልጋቸው መገመቱ ቀላል እንደሆነ ነው መረጃዎች የሚያሳዩት። አንሴ ሜሎን ለቼልሲ አንድ ጨዋታ ብቻ ነው የተጫወተው ቢሆንም ግን በውሰት ላይ ሆኖ እንግዲህ ታላቅ አቅሙን እያሳየ ሲሆን ባለፈው ምሽትም ከሶስት ተከላካዮች መስመርም በቀኝ በኩል ጠንካራ ብቃትን አሳይቷል። ሁስኮርድ የተባለው በተለይ በቁጥራዊ መረጃዎችና በስታቲስቲክሶችም እንግዲህ ታዋቂ የሆነው ድረገጽም የአመቱ ተጫዋች ሰባት የተሳኩ ታከሎችን በማድረግና አንድ መቶ ፐርሰንትም የአየር ላይ ፍልሚያዎችን በማሸነፍም በዚያ ምሽት በጣም አስደናቂ የሆነ ቁጥሮችን ስታቲስቲክሶቹም በጣም ምርጥ እንደነበርና ምርጡ ተጫዋች ሜዳ ላይም እንደነበር ጭምር ነው። ኡስኮርድ የተባለው የመረጃ ምንጭ እየተናገረ የሚገኘው አንሴሜሎን በአሁኑ ጊዜም ካሉ የቼልሲ የማል ተከላካዮችም የተሻለ አማራጭ የሚመስል ሲሆን፣ ትሬቨር ቻሎባህም እና ደግሞ ቶሲን አደርቢዮም በዚህ ውድድር ዘመን እስካሁን አሳማኝ የሆነ ብቃትን ማሳየት እንዳልቻሉ ነው የተነገረው። ቼልሲ እንግዲህ በዘጠኝ የሊግ ጨዋታዎች ውስጥ አስራ አንድ ግቦችን አስተናግዷል። ይህም ደግሞ እንደ ኒውካስል ዩናይትድ፣ ክሪስታል ፓላስ ካሉ ክለቦችም ከሱ በታች እንግዲህ ካሉ ቡድኖችም የሚበልጥ የጎል ቁጥር ነው የተቆጠረበት። በተመሳሳይ ጊዜ በአሁኑ ወቅትም በአምስቱ ታላላቅ ክለቦች ውስጥ የሚያሉት ማንቸስተር ሲቲ፣ ቶትንሃምና ሰንደርላንድም እስካሁን ሰባት ግቦችን ብቻ ነው የ እንግዲህ የቸልሲ ግን ጎሎች እየተቆጠረበት መምጣት የተከላካይ ክፍሉ ላይ ጥያቄዎች እንዲያነሱ አድርጓቸዋል። አንሴሜሎን ወጣትና ልምድ የሌለው ቢሆንም ምርጥ ዓመታት ግን ከና ከፊት ለፊቱ እንደሚመጣ ቀላል ይሆናል ተብሎ ይታሰባል ልምዶችን ሲያገኝ በአሰልጣኝ ኢንዞ ማሪስካም ቢሆን በሌሎች አሰልጣኞችም ደግሞ በደንብ ደግሞ ሲገራ ደግሞ በጣም ጥሩ የሆነ ተጫዋች እንደሚሆን በርካቶች ግምቶቻቸውን እየሰጡ ነው። ስለዚህም ደግሞ ምርጥ ዓመታት ገና ከፊቱ እየመጡ እንደሆነ ይታወቃል። ና እንደ ቻሎባ እና አደራቢዮ ካሉ ተጫዋቾችም የተሻለ ብቃት ለማሳየትም አሁኑኑ የሚችል ሰው ይመስላል ተብሎ ነው የሚጠበቀው። የቼልሲ ደጋፊዎች በቡንደስሊጋ ቆይተው አንሴ ሜሎንን መከታተላቸውን እንደሚቀጥሉ ምንም ጥርጥር የሌለው ጉዳይ ነው የሚሆነው። እናም ወደ ስታንፈርድ ብሪጅ ተመልሶ ደግሞ በኤንዞ ማሬስካ ቡድን ውስጥም ለመጀመሪያ ጊዜ ለመወዳደርም ጥሩ ልምድ እንደሚሆንለትም በርካቶች በተስፋ እየጠበቁ እንደሚገኙ ይገለጻል። እና የቼልሲ ተከላካዮች አሁን እያሳዩት ከሚገኙ አቋም አንጻር አሮናን ሴሜሎን በውሰት ሄዶ እያሳለፈ የሚገኘው አቋም ለቼልሲ ደጋፊዎች እጅጉን አስደናቂ እንደሆነና የተጫዋች በቶሎ ወደ ቼልሲ ስብስብ ውስጥ እንዲቀላቀልም ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎችን ነው ዘገባዎቹ እያወጡ የሚገኙት። ፋብሪሲዮ ሮማኖ ማንቸስተር ዩናይትድ በአትሌቲኮ ማድሪዱ አማካይ በሆነው ኮነር ጋላገር ላይ ስላለው የዝውውር ፍላጎትም መረጃዎችን እያቀረበ ነው የሚገኘው። ማንቸስተር ዩናይትድ በቀድሞ የቸልሲ አማካይ ላይ እውነተኛ የሚባል ፍላጎት እንዳለው ነው አሁን ላይ የሚነገረው። ምንም እንኳን ከአትሌቲኮ መውጣቱ እርግጠኛ ባይሆንበትም ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ግን ማንቸስተር ዩናይትድ በአሁኑ ጊዜ በአይነቱ ብዙ አማካይ ተጫዋቾችን እየተከታተለ ሲሆን ኮነር ጋላገር ደግሞ ከመካከላቸው አንደኛው ነው። ፍላጎታቸውም ከነሐሴ ወር ጀምሮ እንዳለ ነው መረጃዎቹ የሚያሳዩት። ኮነር ጋላገር በስፔን እግር ኳስ የተቀላቀለ ቆይታ የነበረው ሲሆን ወደ ፕሪምየር ሊግ ለመመለስም መሞከሩ አውንታዊ ነገር ሊሆን እንደሚችል በርካቶች ያምናሉ። ይህም የእንግሊዝ ብሔራዊ ቡድን ተጫዋች ለቼልሲ ዋና ተጫዋች ነበር። የቀድሞው የሰማዮቹ አሰልጣኝ የነበሩት ማውሪሲዮ ፖቼቲኖም ቢቢሲ ስፖርት እንግዲህ እንደዘገበው ከሆነ ዋጋ የለውም ሲሉ ገልጸውት ነው። እንግዲህ ይህንን ተጫዋች እንዲወጣ የተደረገው ፋብሪሲዮ ሮማኖ በማንቸስተር ዩናይትድም የኮነር ጋላገር ፍላጎት ላይ ፋብሪሲዮ ሮማኖ በስፋት ሲያብራራም ዩናይትድ ኮነር ጋላገርን የማስፈረም እንቅስቃሴን አስመልክቶ የቅርብ ጊዜ መረጃን ሲያጋራ እንዲህን ያለው ማንቸስተር ዩናይትዶች የአማካይ ስፍራን እንደሚፈልጉ በተደጋጋሚ ነግሬያችኋለሁ። ነገር ግን በዚህ ሰዓት በጥር የዝውውር መስኮት ውስጥም በጣም ውድ የሆነ የአማካይ ተጫዋች ለማስፈረም መሞከር አስቸጋሪ ሊሆን ይችላል። እንደ ካርሎስ ባሌባ ያሉ ተጫዋቾች ምናልባትም በጥር ለማግኘት በጣም ከባድና የማይገኙ ተጫዋቾች ናቸው ብዬ እናገራለሁ። ለአንጀሎ ስቲለር በተመሳሳይ እንደሚሆንም አስባለሁ። ከዚያ ደግሞ እድሎች ሊኖሩ የሚችሉባቸው ተጫዋቾች ደግሞ እንደሚኖሩ አስባለሁ። ለምሳሌ ለማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት የመጨረሻ ቀናት ያሰባቸው የነበሩ ስሞች አሉ። ከነዛ መካከል ከአትሌቲኮ ማድሪዱ እንግዲህ ኮነር ጋላገር ጋርም ስሙ ተነስቶ እንደነበረ የምናስታውሰው ጉዳይ ነው። አትሌቲኮ ማድሪድ በውሰት የዝውውር በሩን ለመክፋትም ከወሰነ ኮነር ጋላገር አማራጭ ሆኖ ይቆያል ተብሎ ነው የሚታሰበው። በአሁኑ ጊዜ ግን ጋላገር የሚያተኩረው በአትሌቲኮ ማድሪድ ላይ ብቻ ነው። የማንቸስተር ዩናይትድ ፍላጎት ከነሐሴ ወር ጀምሮ እውነተኛ ነው። ነገር ግን በውሰት እድል ሊሆን ከቻለም ወይም ደግሞ የተለመደ አጠቃላይ ስምምነትም ሊሆን ካልቻለም ካላቸው አማራጮች አንዱ ኮነር ጋላገር እንደሚሆንም ይታመናል። ስለዚህም ሁኔታውን እንከታተለዋለን፣ ነገር ግን ኮነር ጋላገር እዚያው ልንጠብቀው የሚገባ ሰው ነው ሲል ጭምር ነው የተናገረው። እንደ ዴይሊ ሜል ዘገባ ከሆነ ደግሞ ለዩናይትድ ከዋና ዋና ኢላማዎች አንዱ የኖቲንግሃም ፎረስቱ አማካይ ኤሊዮት አንደርሰን እንደሆነም ተነግሯል። ቢሆንም ግን ኮነር ጋላገር በአትሌቲኮ ባለው ሁኔታ ምክንያት በቀላሉ ሊገኝ ስለሚችል ማንቸስተር ዩናይትዶች እንደሱ ያለ ተጫዋችም ማሰባቸው ምክንያታዊ ነው። ኤሊዮት አንደርሰን ግን በተቃራኒው እስከ ሰባ ሚሊዮን ፓውንድ ሊያስወጣ ይችላል። ምክንያቱም ፎረስት ጎበዝ የሆነውን የ22 ዓመቱን ተጫዋች ለመልቀቅም ፍላጎት እንደሌላቸው ጭምር ነው መረጃዎች እየወጡ የሚገኙትና እንግዲህ ይህንን ተጫዋች ለማስፈረም ምናልባት ማንቸስተር ዩናይትድ ሊንቀሳቀስ የሚችልበት እድል ይኖራል ተብሎ ይታሰባል። እንዳልኳችሁ ዋና የሚባል ፍላጎቶቻቸውን ለማስፈረም እድሎችን የማግኘት እድላቸው በጣም ጠባብ ነው ተብሎ ይታሰባል ምክንያቱም እነዛ ተጫዋቾች በክለቦቻቸው አሁንም በጥሩ ሁኔታ እያገለገሉ ነውና በውድድር አጋማሽ ላይ ክለቦቻቸው እነዚህን ተጫዋቾች ለመልቀቅ ፍላጎት አይኖራቸውም። እነ ካርሎስ ባሌባ ቢሆኑ እነ አደም ዋርተንም ቢሆኑ እነ ኤሊዮት አንደርሰንም እነ አንጄሎ ስቲለርንም በጥሬ ተጫዋቾች የዝውውር መስኮት ለማስፈረም በጣም ከባድ ይሆናል ተብሎ ነው የሚጠበቀው። በአንፃሩ ግን እንደ ኮነር ጋላገር አይነት ግን አማራጮችን ሊያገኙ የሚችሉበት እድል ይኖራል ተብሎ ይታሰባል። በጥሬ ተጫዋቾች የዝውውር መስኮት ስለዚህ ማንቸስተር ዩናይትድ እሱ ዝውውር ላይ በትልቁ ሊሰራ የሚችልበት እድል እንዳለ ነው መረጃዎቹ እየጠቆሙ እንደሚገኙ ዘገባዎቹ ያሳዩት። ማንቸስተር ዩናይትድ በጥሬ ተጫዋቾች የዝውውር መስኮት የኖቲንግሃም ፎረስቱን ኤሊዮት አንደርሰንን ለማስፈረም የሚደረገው ጥረትን ግን ለማፋጠን ዝግጁ ይሆናል ተብሎ ይጠበቃል። ነገር ግን የመሳካት እድሉ እንዳልኳችሁ በጠሮር ዝቅተኛ ቢሆንም፣ ነገር ግን ማንቸስተር ዩናይትድ መሞከራቸውን ግን ይቀጥላሉ ተብሎ ይታሰባል። ቀደም ሲል ዴይሊ ሜልም ይህንን መረጃ እንዳወጣው ተመልክተናል። ዴይሊ ሜል ይህንን መረጃ ሲያወጣ እንደነበር ነው የተገለጸው። እንግዲህ ማንቸስተር ዩናይትድ በጥሬ ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርግ የሚችልበት እድሎች እንዳሉ ይነገራል። ምንጮች እንደተናገሩት ከሆነ ማንቸስተር ዩናይትድ በኤሊዮት አንደርሰን ላይ ከፍተኛ ፍላጎት አለው። ምንም እንኳን ለእንግሊዝ ብሔራዊ ቡድኑ ተጫዋችም እስከ ሰባ ሚሊየን ፓውንድ የሚደርስ ገንዘብም መክፈል ሊኖርባቸው እንደሚችል በትልቁ እየተገመተ ያለ ጉዳይ ቢሆንም ስለዚህም ይህንን ተጫዋች ግን ለማስፈረም ሙከራዎችን ያደርጋል ተብሎ ይታሰባል ነው የሚለው መረጃው። እንደወጣው ከሆነ ስለዚህም ደግሞ በተጨማሪም በተለይም ማንቸስተር ሲቲም ትልቅ ፍላጎቶች ያሉት እዚህ ተጫዋች ላይና ትልቅ ፉክክር ሊደረግ የሚችልበት እድል ይሰፋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት ኤሊዮት አንደርሰን ለኖቲንጋም ፎረስት የሚያስደንቅ አይነት ተጫዋች መሆኑን አሳይቷል። ማንቸስተር ዩናይትድ እና ማንቸስተር ሲቲም ከፍተኛ ፉክክሮች እንደሚገጥማቸው የተጠበቀ ሲሆን ቸልሲ እና ኒውካስል ዩናይትድም የተጫዋቹን ፊርማ ለማግኘት በሚደረገው ፉክክር ውስጥም ትኩረት ሊሰጣቸው የሚገቡ ስሞች ይሆናሉ ተብሎ ይታሰባል። ኤሊዮት አንደርሰን ለኖቲንጋም ፎረስት በሚያስደንቅ ሁኔታም ደግሞ ሲጫወት የቆየ ሲሆን በእንግሊዝ ብሔራዊ ቡድን ውስጥም በቶማስ ቱሄል ስር በጣም ድንቅ እንቅስቃሴን በመደበኛነትም በማስደመም ላይ ይገኛል የሚሉ መረጃዎች ናቸው እየወጡ የሚገኙት። በመሆኑም በሆነ ወቅት ላይ ትልቅ ዝውውር ማድረጉ የማይቀር ነው የሚመስለው ኤሊዮት አንደርሰን ለዩናይትድ ምርጥ ተደርጎ ይወሰዳል። በክለብ ውስጥም ያሉ ቁልፍ ሰዎች በሙሉ ቡድናቸውን ጥሩ ተጨማሪ ተጫዋች ሊሆን እንደሚችል ተስማምተውበታል ተብሎ ነው እየተነገረ የሚገኘው። ስለዚህም ማንቸስተር ዩናይትዶች በአማካይ ክፍሉ ላይ ግልጽ የሆኑ ችግሮች ያሉባቸውና የ22 ዓመቱ ተጫዋች በዕድሜው ለገፉት ካሴሜሮ የረጅም ጊዜ ምትክም እና ደግሞ አሳማኝ ላልሆነው ማኑኤል ኡጋርቴ ደግሞ ማሻሻያ ሆኖ ለመምጣትም ፍጹም ተስማሚ ተጫዋች አድርገው ይመለከቱታል። እንደ ምንጮች ዘገባ ከሆነ ዩናይትድ ኤሊዮት አንደርሰንን ፍጹም አማራጭና ለረጅም ጊዜ ኢንቨስትመንት አድርገው ይመለከተዋል። ምንም እንኳን በዚህ ጥር ወር ላይ ለሱ የሚደረጉ ጥረቶችን ሊያፋጥኑት ቢችሉም በአማካይ ስፍራ ላይ ኤሊዮት አንደርሰን ታላቅ ተጨማሪ እንደሚሆን በዳይሬክተሮች በሩበን አሞሪም እና በአሰልጣኝ ሰራተኞች መካከልም የጋራ ስምምነት መደረሱ ነው እየተገለጸ የሚገኘው። እንደ ሲቲና ቼልሲ ያሉ ክለቦችም በዚህ ክረምት ሊዘዋወር የሚችለው የሚመስለው ኤሊዮት አንደርሰን ያለም ተሰጥቶ ያለው ተጫዋችን ለማስፈረምም ጥረት ያደርጋሉ። ሲቲ ቢሆን ቼልሲም ቢሆን ምንም እንኳን ማንቸስተር ዩናይትድ እዚህ ይህን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደረገ ቢሆንም ቢሆንም ግን ኤሊዮት አንደርሰን በእንግሊዝ ብሔራዊ ቡድን ውስጥ ቦታ ለማግኘት በመደበኛነት መጫወቱን ማረጋገጥ ስለሚፈልግ በዓለም ዋንጫ አመት ላይም ዝውውር ለማድረግ ይደግፍ እንደሆነ ለማየቱ አስደሳች ያደርገዋል። ከዚያ ውጭ ግን ትልቅ ዝውውር ለብሔራዊ ቡድን እድሉ ጉዳትም ላይፈጥርበት እንደሚችል ጭምር ነው መረጃዎች እያጋሩ እንደሚገኙ እየተገለጸ ያለው። የቦርንመዝ ኮከብ አንቷን ሴሜኒዮ በፕሪምየር ሊጉ ባሳየው ግሩም ብቃት ምክንያትም በወቅቱ በዜና ላይ እየተዘዋወረ ስላለው የዝውውር መላምትም ተናግሯል። ይህ የጋና ብሔራዊ ቡድን ተጫዋች የውድድር ዘመኑን የጀመረው በዘጠኝ የፕሪምየር ሊግ ጨዋታዎች ስድስት ግቦችንና ሶስት ደግሞ የግል እድሎችን በማመቻቸት ሲሆን ይህም በሀገሪቱ ውስጥ ካሉ እጅግ በጣም ጥሩ አጥቂ ተጫዋቾች መካከል አንዱ እንዲሆንም አድርጎታል። ከሴሜኒዮ የበለጠ ጎል ያስቆጠረው ኤርሊንግ ካላንድ ብቻ በመሆኑ የ25 ዓመቱ ተጫዋች እንደ አይ ኒውስ እና ፉትቦል ኢንሳይደር ባሉ መገናኛ ብዙሃን ከሊቨርፑል ጋር መገናኘቱ አያስገርምም። በተጨማሪም ጋዜጠኛ አንዲ ካይላ ባለፉት ሁለት ቀናት ውስጥ እንግዲህ ሊቨርፑል ለሴሜኒዮ የዝውውር ጥያቄ ወይም ክፍያዎችን እንደሚያቀርብም የሚገልጽ ትልቅ አስተያየትን ሰጥቷል። ቢሆንም ግን ሴሜኒዮ ራሱ ተደጋጋሚ ወሬዎች በእሱ ላይ ተጽዕኖ እንዲያሳድሩ የማይፈቅዱ ይመስላሉ። ለስካይ ስፖርት ሲናገርም ሴሜኒዮ ክለቡ አንዳንድ ሌሎች ቁልፍ ተጫዋቾችን በክረምቱ ሲሸጥ እንደ እንኳን እንደነበር በቦርንመዝ በመቆየቱም ደስተኛ እንደነበረ አጥብቆ ተናግሯል። በተመሳሳይ ጊዜም ሴሜኒዮ ወሬዎቹ ሊረብሹት እንዳልቻሉ ግልጽ አድርጓል። ምክንያቱም በአሁኑ ጊዜ ላይ በማተኮርም የተቻለውን ሁሉ ጥረት እንደሚያደርግም ነው የተናገረው። ስለሱ ብዙ አላስብም ሲልም ጭምር ነው እየተናገረም የሚገኘው በተቻለኝ መጠንም በአሁኑ ጊዜ ላይ ለመቆየት ሞክራለሁ። ዜናውን ሁልጊዜ ታዩት አላችሁ፣ እኔም አይቸዋለሁ። የማላውቀው ነገር የለም። ነገር ግን ትኩረቴን በመጠበቅ ላይ አተኩራለሁ፣ ሲልም ጭምር የተናገረው ተናገረው። እዚህ በእግር ኳስ እየተደሰትኩኝ ነው። ጎልም ማስቆም ካልቻልኩኝ ያ ሁሉ ይከሽፋል። በአሁኑ ሰዓትም ለመቆየት ለቡድን የተቻለኝን ሁሉ ለማድረግ፣ ጎሎችን ለማስቆጠር እሞክራለሁ። እናም ለወደፊት የሚሆነውን ደግሞ አብረን እንመለከታለን ሲልም ጭምር ነው የተናገረውም። የቀድሞው የቡድን ጓደኞቹ በክረምቱ ሲወጡ ብዙ ፍላጎቶችና ከክለቡ ጋርም ውይይቶች ነበሩ። ነገር ግን በአእምሮ አሰልጣኙ በዚህ ወቅት ሚስጥራዊ እቅድ እንዳለው አውቅ ነበር። ባለፈው አመት የውድድር ዘመኑን ያጠናቀቀበት መንገድ በጣም ጥሩ ነበር። እናም በተለይም በገዛናቸው ናቸው ተጫዋቾች ጭምር ልንቀጥል እንችላለን። በመጀመሪያ እርግጠኛ አልነበርኩም፣ ነገር ግን እንደ እሳት በብርቱ እየገፋን ነው በየደቂቃው እየተደሰትኩኝ ስለሆነ እዚህ ደግሞ ለመቆየት በመወሰኔ ደስ ብሎኛል ሲልም ነው የተናገረው። ሊቨርፑል በቅርቡ ከባድ የማሽቆልቆል ጊዜ ውስጥ መግባቱ ምንም ጥርጥር የለውም። አንዱ ትልቁ ስጋት መሀመድ ሰላም ካለፈው የውድድር ዘመን የራቀ መሆኑ ነው። ስለዚህም ሴሜኒዮ ደግሞ አሁን ላይ ገብቶ እሱን ለመተካትም ክፍተት ሊኖር እንደሚችል ይነገራል። ሴሜኒዮ ለታላላቅ ክለቦች ውስጥም ስኬታማ አለመሆንም በቅርቡ እርምጃ ካልወሰደም ከተፎካካሪዎቹ አንዱ በእርግጠኝነት ያደርጉታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና፣ ሊቨርፑል ይህንን ተጫዋች ለማስፈረም ትልቅ ፍላጎት ቢኖረውም ሌሎች ክለቦችም እዚህ ተጫዋች ላይ ግን ፍላጎቶች እንዳሏቸው የሚያሳዩ መረጃዎች ናቸው የወጡት። የማንቸስተር ዩናይትድ ዋጥቂ ጆሹዋ ዘርክዚ በቅርብ ሳምንታት ውስጥ ክለቡን ለቆ ሊሄድ ይችላል በሚል ስሙ እየተነሳ ነው። የ24 ዓመቱ ተጫዋች በኦልትራፎርድ መደበኛ የመጫወቻ እድሎችን ለማግኘት ሲቸገር ቆይቷል። እናም ብዙ ጊዜ ለመጫወትም በጥር ወር ክለቡን ለቆ መውጣት ይኖርበታል። በሚቀጥለው ክረምትም የዓለም አቀፍ የዓለም ዋንጫ ሲካሄድም ስለሆነ በብሔራዊ ቡድን ውስጥም ቦታውን ለማጠናከር በክለቡ በመደበኛነት መጫወትም ይፈልጋል። ዘርክዚ በዘንድሮ የውድድር ዘመን እስካሁን ግብ አላስቆጠረም። እንዲሁም አንድም ደግሞ የ ግብድሉም የሊግ ጨዋታም ደግሞ በቋሚነት አልጀመረም ነበር። በዚህ ሳምንት ግን ባደረገው ጨዋታ ላይ በቋሚነት መጀመሩን የምናስታውሰው ጉዳይ ነው። ከኤቨርተን ጋር በነበረው ጨዋታ እሱም ማቲያስ ኩኛና እንዲሁ ደግሞ ቤንጃሚን ሸስኮ በጉዳት ምክንያት ባለመኖራቸው ምክንያት የተሰጠው እድል ነው። ከቲም ቶክ በወጣው ዘገባ መሰረት አጥቂው ስራውን ወደ ትክክለኛው መንገድ ለመመለስም በጥር ወር ማንቸስተር ዩናይትድ ለቆ ለመውጣት ዝግጁ ነው። በርካታ ክለቦች ፊርማውን ለማስጠበቅም ይፈልጋሉ እናም ዌስትሃም ዩናይትድ ወደ ፉክክሩ ተቀላቅሏል። ከአስተን ቪላ እና ከኤቨርተን ጋርም ይወዳደራሉ ተብሎ ነው የሚታሰበው። ዌስትሃም ዩናይትድ ጎል ለማስቆጠር ሲቸገር እንደቆየ የምናውቀው ጉዳይ ነው። እናም የ24 ዓመቱ ተጫዋችን ማስፈረም ደግሞ ብልህ ውሳኔ ሊሆንላቸው ይችላል ስለዚህም ቀደም ሲል ከቦሎኛ ጋርም እያለ ጥራቱን አሳይቷል እና ወደ ቀደሞ ብቃቱ ደግሞ መመለስ ከቻለ ለለንደኑ ክለብ በጣም ጠቃሚ ተጫዋች ሊሆን እንደሚችል ምንም ጥያቄ የለውም። በሮበርት ሌቫንዶስኪ ጥሩ አጨራረስም እንግዲህ ጥሩ አጨራሽ ተጫዋችም ተብሎ የተሞካሸ ተጫዋች እንደሆነ ይነገራል። በተመሳሳይ እንደ አስተን ቪላ በአጥቂ ክፍል ውስጥም ተጨማሪ አማራጮችን ሊጠቀም ይችላል። የኔዘርላንዱ ዓለም አቀፍ ተጫዋችም በአጥቂ ስፍራ ላይ ኦሌ ዋትኪንስን ሊደግፍም ይችላል። እሱ ከግብ አስቆጣሪነት በላይም ሲሆን ለእሱ ደግሞ ፈጠራና የኳስ ማቀበል ጥበቡም ለአስተን ቪላ ማጥቃት መስመር አዲስ ገጽታ ሊጨምር እንደሚችል ይገመታል። በመጨረሻም ኤቨርተን ጥሩ ብቃት ላይ ያልነበረውን ቤቶን የሚተካ አማራጭን ይፈልጋል። በጥር ወርም የማንቸስተር ዩናይትዱን አጥቂ ማስፈረምም ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ሶስቱንም ክለቦች ለተጫዋቹ እጅግ በጣም ጥሩ ድሎች ሊሆን ይችላሉ። በፕሪምየር ሊግም ለመቀጠል ደግሞ ዝግጁ ይሆን እንደሆነ ማየቱ አስደሳች ያደርገባል ተብሎ ይታሰባል። ወደ ጣሊያን መመለስም እንግዲህ ስሙ እየተነሳ ይገኛል። ሮማን ጨምሮ ሌሎች ክለቦችም እዚህ ተጫዋች ላይ ስሙ ሊነሳ እንደሚችል ነው የተገለጸ። ወደ ጣሊያን እንግዲህ መመለስም ስሙ ተነስቷል። ምን እንደሚወሰን ማየቱ ግን አስደሳች ያደርገባል ተብሎ ነው የሚጠበቀው። ባርሴሎና ወደ ካምፕ ኑ ለማምጣት ዝውውር ለማድረግ ቁርጠኛ ስለሚመስል ሃሪኬን በዚህ ክረምት ከባየር ሚኒክ መልቀቅ እንደሚችል እየተዘገበ ነው የሚገኘው። ይህ በእንዲህ እንዳለ የእንግሊዝ ብሔራዊ ቡድን ተጫዋች ባየርንን ከተቀላቀለ በኋላ በጎል ፊት ለፊት እንግዲህ በጣም ከባድ ሆኗል። ከባድ ጎል አስቆጣሪ ነው። በቶትናም በነበረበት ጊዜ የዓለም አቀፍ ደረጃውን የጠበቀ አጥቂ መሆኑን ካሳየ በኋላ ብቃቱን ወደ ሌላ ደረጃ ከፍ አድርጎታል። ኮንትራቱ በዚህ ውድድር ዘመን መጨረሻ ላይ የሚያበቃው እንግዲህ ሮበርት ሌቫንዶስኪን በመተካትም ባርሴሎና ሃሪኬንን ለማምጣት ከፍተኛ ፍላጎት እንዳለው ይነገራል። ይህ የሆነው ደግሞ በዘጋርዲያኑ ጋርዲያኑ ዘገባ መሰረት ሲሆን ሀሪኬን በሚቀጥለው ክረምትም በባየር ሚኒክ ኮንትራት ውስጥም 57 ሚሊየን ፓውንድ ያለው የመልቀቂያ አንቀጽም እንዳለው የሚጠቅስ ሲሆን ባርሳ እሱን ለመጠቀም ዝግጁ መሆኑን ገልጿል። ይህ በሚቀጥለው ክረምት ሊኖር ስለሚችል የኬን ዝውውር የምንሰማው የመጀመሪያው አይሆንም እና ምናልባትም የመጨረሻው ላይሆንም ይችላል። ማንቸስተር ዩናይትድ እና የቀድሞ ክለቡ ስፐርስም ከእርሱ ጋር ብርቱ ፉክክር ተያይዘዋል ተዘግቧል። የቅርብ ጊዜ የቲም ቶክስ ዘገባ ሀሪኬን በውድድሩ የምንጊዜም ከፍተኛ ጎል አስቆጣሪነትን የአለን ሺረርን ክብሮስን ለመስበርም ፍላጎት ስላለው ወደ ፕሪምየር ሊግን መመለስም እንደሚፈልግ የተነገረው የ32 ዓመቱ ተጫዋች ከአለን ሺረር ብዙም አይርቅም። በአሁኑ ጊዜም እየተጫወተበት ያለው መንገድ ደግሞ ለጥቂት አመታትም ከራቀ በኋላ ክብረ ወሰኑን የመስበር ተጨባጭ ምድል እንዳለው የሚያሳይ ነው። ሀሪኬን እንደ ባርሴሎና ባለው ትልቅ ስምም ሊፈተን ይችላል። ከፊት ለፊት ሮበርት ሌቫንዶስኪን ለመተካትም ፍጹም ተስማሚ መሆኑን ማየቱ ቀላል ይሆናል። ሆኖም ግን በባየር ሚኒክ ያስመዘገበው እጅግ አስደናቂ የጎል ብዛትም በውጭ አገር ብቃቱን አስቀድሞ አረጋግጧል። ወደ አሊያንስ አሬና መዘዋወሩ ደግሞ በመጨረሻም አንዳንድ ዋንጫዎችን እንዲያገኝም ይረዳዋል። ማንቸስተር ዩናይትድ በእርግጠኝነትም እንደ ኬን ያለ ከፍተኛ ደረጃ ያለው የፊት መስመር ተጫዋች ያስፈልገዋል። ስለዚህም ወደ ኦልትራፎርድ በመሄድም ይህንን የደበዘዘ ኃይልም የቀድሞ ክብሩንም እንዲያገኝ መርዳት ለእርሱ ተስማሚ ቀጣይ ፈንታ ሊሆን እንደሚችል ይተመናል። ስለ ዩናይትድ ሲነሳ ደግሞ ሃሪኬን በማንቸስተር ዩናይትድ እንግዲህ ይፈለጋል ተብሎ ይታሰባል። በተለይ ደግሞ ባርሴሎና ውስጥ በውሰት ካለው ማርከስ ራሽፎርድ ጋርም በመተባበር ሊፈተን ይችላል ተብሏል። የእንግሊዝ የቡድን ጓደኛው በሃንስ ፍሊክ በቡድን ጥሩ ብቃትን እያሳየ ሲሆን ምናልባትም በቋሚነትም ሊቀላቀል የሚችልበት እድል እንዳለ ጭምር ነው እየተገለጸ የሚገኘው። ሊቨርፑል በፕሪሚየር ሊግ ውስጥ ካሉ ምርጥ ብቃት ካላቸው ተጫዋቾች መካከል አንዱን ለማስፈረም ከፍተኛ ፍላጎት እንዳለው ተዘግቧል። እናም ደግሞ ይህ ፍላጎት አሁንም ተረጋግጧል። በመርሲሳይዱ ክለብ ውስጥም የቅርብ ምንጮች ያለው ታማኝ የዝውውር ጉዳዮች ውስጥም እንግዲህ የተገለጸው ሊቨርፑል የጥሬ ተጫዋቾች የዝውውር መስኮት ከመከፈቱ በፊት የቦርን መዞን ኮከብ አንቷን ሴሜኒዮን እያሳደደ መሆኑ ተረጋግጧል። እንደ ምንጮች ገለጻ ከሆነ በአሁኑ ኮንትራቱ ውስጥም ያለው የመልቀቂያ አንቀጽም ለመደራደር እየሞከሩ ነው። የውስጥ አዋቂዎች እንደተናገሩት ከሆነ የክለቡን የ25 ዓመቱ ተጫዋች ላይ ያለው ፍላጎትን በተመለከተ ለቀረበለት ጥያቄ ሲመለስም ሊቨርፑል 100 ፐርሰንት ይፈልገዋል። የመልቀቂያውን ማንቀጽ ለመደራደር እየሞከሩ ነው ብለዋል። ይህ ልዩ የዝውውር የውስጥ አዋቂ በአሌክዛንደር ኢሳክ ሪከርድ ዝውውርን ጨምሮ አንዳንድ ትልልቅ የሊቨርፑል ዜናዎችን በክረምቱ መጀመሪያ ላይም ከዘገቡት አንዱ መሆኑ ደግሞ ልብ ለማለትም ይቻላል። እሱ ለሳምንታት እና ደግሞ እንዲሁ ደግሞ ሌላኛው የውስጥ አዋቂ በአሌክዛንደር ኢሳክም ሪከርድ ዝውውርን ጨምሮ አንዳንድ ትልልቅ የሊቨርፑል ዜናዎችን በክረምቱ ለመጀመሪያ ጊዜ ከዘገቡት አንዱ መሆኑ ይነገራል። እሱ እንግዲህ ለሳምንታት ስለ ሊቨርፑል በሴሜኒዮ ላይ ስላለው ፍላጎትም ሲዘገብ ቆይቷል። ቶትናም እና አርሰናልን ጨምሮ ሌሎችም የፕሪምየር ሊግ ክለቦች ፍላጎት ቢኖርም ቦርንመስ በሪቻርድ ሂውዝ በኩልም ከክለቡ ጋር ግንኙነት ካደረገ በኋላ ሊቨርፑል ሁለገብ አጥቂውን ለማስፈረምም በግንባር ቀደምትነት ላይ እንደሚገኝን የተገለጸው በክረምቱ አዲስ ፈራሚዎች ላይ ግማሽ ቢሊዮን የሚጠጋ ገንዘብ ቢያውጣም ዋናው ግን ድርሻው እንደ ፍሎሪያን ቨርትስ እና አሌግዛንደር ኢሳክ እንዲሁም ደግሞ ሁጎ ኤኪቲኬ ባሉ የዓለም ደረጃ ተጫዋቾች ላይ ቢውልም የሊቨርፑል የማጥቃት መስመር ግን አሁንም ደካማ ይመስላል። አዳዲስ ፈራሚዎቹ ብዙ ደጋፊዎች የሚጠብቁትን ተጽዕኖ ገና መፍጠር አልቻሉም። እንደ ሙሐመድ ሳላህ፣ ኮዲ ጋክፖ ያሉ ተጫዋቾችም ምንም አይነት ተጽዕኖችን መፍጠር እንዳልቻሉ ነው ዘንድሮ እየተመለከትን የምንገኘው። በተለይ ኮዲ ጋክፖ በአንድ አቅጣጫ ብቻ ባለው የማጥቃት መስመር የተነሳ በተቃራኒ ቡድን መከላከል ላይም እውነተኛ ስጋትን መፍጠር ባለመቻሉ ደጋፊዎች እጅግ በጣም አዝነውበታል። ሊቨርፑሎች እንግዲህ በግራ መስመር ላይ ሉዊስ ዲያዘን እንደናፈቁ ግልጽ ነው። የእርሱ ጉልበትና ቀጥተኛ ጨዋታም እንዲሁ የፈጣንነቱ ደግሞ በተቃራሪ ቡድን ላይ የማይቋርጥ ስጋት ነበር። ልዊስ ዲያዝ ወደ ባየር ሚኒክ የተሸጠ ሲሆን እዚያም ደግሞ ማንጸባረቁን ቀጥሎ ምርጥ የሚባል የውድድር ዘመኑን እያሳለፈ ነው። ልዊስ ዲያዝ በሁሉም ውድድሮች ለባየር ሚኒክ በ17 ጨዋታዎች 11 ጎሎችንና አምስት ደግሞ ለጎል የሆኑ ኳሶችን አመቻይቶ አቀብሏል። ይህ ደግሞ ኮዲ ጋክቦ በ16 ጨዋታዎች ካስመዘገበው 4 ጎልና ሶስት አሲስት የሚቀራረብ እንኳን ቁጥር አይደለም። ሴሜኒዮ በጠሮር ማንቸስተር ዩናይትድን መቀላቀል እንደሚሞክር እንግዲህ ማንቸስተር ዩናይትዶች እሱን ሱ ለማስፈረም እንደሚሞክሩ ይታወቃል። ነገር ግን ሊቨርፑል ደግሞ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው ነው የሚገለጸው። ለማጥቃት መስመሩ በተለይም የግራ መስመሩ ላይ ከፍተኛ መነሳሳትንም ይሰጣል። ምንም እንኳን የቦርን መዙ ኮኮ በሶስቱም የፊት መስመር ቦታዎች ላይ መጫወት ቢችልም እሱ ግን በዚህ የውድድር ዘመን ለቼሪዎቹ ቦርን መዞች በ12 ጨዋታዎች 6 ጎልና 3 አሲስቶችን አድርጓል። ባለፈው የውድድር ዘመንም የነበረውን ግሩም ብቃት አስቀጥሏል። ከተለያዩ ቦታዎችም የመጫወት ስጋትን መፍጠር የሚችል መሆኑን አረጋግጧል። ይህም ደግሞ ከሚማርኩ ባህርያቶቹ መካከል አንደኛው ነው። እንዲሁም ደግሞ እሱን ለማስፈረም ከታህሳስ ወር መጨረሻ ላይ በሚጀምረው የአፍሪካ ዋንጫ ላይ ከግብፅ ብሔራዊ ቡድን ጋር በመሆንም ሙሐመድ ሳላ ክለቡን ለቆ እንደሚወጣ ይታወቃል እና እሱን ለመተካት ጋናዊ ተጫዋች ምክንያቱም ጋና በአፍሪካ ዋንጫው ላይ ዘንድሮ የለችም ና ይህንን ጋናዊ ተጫዋች መተካት ደግሞ በዛ ቦታ ላይም እድሎችን እንዲያገኝ ያደርገዋል ተብሎ ነው የሚጠበቀው። ቸልሲ በተከላካይ ስፍራ ለማዛወር ከሚፈልጋቸው ተጫዋቾች ዝርዝር ውስጥም ሁለት አስደሳች ስሞች ማስቀመጡ ተዘግቧል። እነሱም ሮናልድ አሮሆ እና ዥኤል ኦርደኔዝ ናቸው። የባርሴሎናው የማል ተከላካይ አሮሆ ለረጅም ጊዜ በቼልሲ አይን ውስጥ የነበረ ተጫዋች መሆኑ ሳይመን ፊሊፕስ ዘግቧል። ኦርዴኔዝ ደግሞ ለስታንፈርድ ብሪጅ የረጅም ጊዜ ፕሮጀክት ጥሩ ምትክ ሆኖም የሚታይ ሌላ ታላቅ ወጣት ተሰጥቶ ነው። ቼልሲዎች እነ ትሬቨር ቻሎባ፣ ቶሲና ደርቤው ያሉ ተጫዋቾች እንደ ፕሪምየር ሊግና ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን ለማሸነፍ ከሚታገል ክለብ ደረጃ ትንሽ ዝቅ ብለው በመታየታቸው በአሁኑ ሰዓት በመከላከል መስመሩ ላይ ማጠናከር ይኖርባቸዋል። ሮናልድ አሮሆ በአሁኑ ሰዓት በሊቨርፑል ዓላማ ውስጥም ያለ ተጫዋች ሲሆን ቀደም ሲል ኢብራሂማ ኮናቴ የውል ዘመኑ ማብቂያ ላይም በመሆኑም ሊቨርፑል ሊተካ የሚችል ሰው ይፈልጋሉ። በተጨማሪም ቨርጅል ቫንዳይክም እድሜው እየገፋ መምጣቱም የሚታወቀ ነው። ሮናልድ አሮሆ በባርሴሎና ድንቅ ሆኖ ደግሞ የቆየ ሲሆን ክለቡ ደግሞ በቀላሉ ሊለቀው የሚፈልገው ተጫዋች አይደለም። ሆኖም ግን ሃንስ ፍሊክ በቡድን ውስጥም ሌሎች አማራጮች ስላሉት የተወሰነ ዋጋ የሚወጣለት ተጫዋች እንደሚሆን መገመቱ ቀላል ነው። ይህ የዩራጓይ ብሔራ ቡድን ተጫዋችም ወደ ቼልሲ ቢያመራ እዚያ በከፍተኛ ደረጃ ላይ መወዳደር እየቀጠለም በቋሚነትም የመጀመሪያ ቡድን ውስጥም ቦታውን ማግኘትም ይቻላል ተብሎ ነው የሚታሰበው። ሮናልድ አለሆ ሊቨርፑልን ማጤን ጠቃሚ ሊሆንለት ይችላል። ምክንያቱም ኢብራሂማ ኮናቴ እና ቨርጂል ቫንዳይክን የሚተካ ሰው ለሊቨርፑል እንደሚያስፈልግ ስለሚታመን በቅርቡ ለእርሱ አስፈላጊ የሆነ ሚና እዚያ ሊኖረው ይችላል። ኦርዴኔስ ለቼልሲ ሌላ ጠንካራ ዝውውርም ሊሆን የሚችል ይመስላል። የ21 ዓመቱ ወጣት በጨዋታ ውስጥም ትልቅ የወደፊት ህይወት ያለው ሰው ይመስላል። ገና በቂ ማስረጃ ደረጃ ላይ ባይደርስም ወዲያውኑ እንደ ቻሎባህና አደረቤው ካሉ ተጫዋቾች የተሻለ ሊሆን የሚችልበት እድል ግን ያለው ይመስላል። በረጅም ጊዜ ውስጥም ከፍተኛ ደረጃ ላይ ሊደርስ የሚችል ተጫዋች ተደርጎ በርካቶችም እየገመቱት እንደሚገኙ ነው መረጃዎቹ በትልቁ እየወጡም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ ከልብ አድርገን ነው የምናመሰግነው ፎአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከእኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ዝውውር ጉዳዮችን ይዘን እንመለሳለን። መልካም ጊዜ